ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንደምን ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቪሎግ ይላል ሀገሬ ሰው እንደምን ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደምታዩም ዛሬ ቤት ጽዳት ላይ ነኝ። እንግዲህ ጸዳ ጸዳ እያደረኩ ነው፣ እየለፈለፍኩ ነው እዚህ ጋ እና ለማንኛውም ብሎግ ነው ወይስ ደግሞ ምንድን ነው የሚባለው? እና እዩኝ እስኪ እንግዲህ ተከታተሉኝ። ብቻ ለካሜራው ጥራት ይቅርታ እየጠየቅኩ አይዞሽ ኤልስዬ ወረግ ወረግ አልኩ እኮ ምን ይደረግ ብላችሁ ና ና፣ ላይክ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱኝ። ለካሜራ ጥራት ይቅርታ አድርጉልኝ እያልኩኝ እንግዲህ ከዚሁ እጀምራለሁ። አሁን እንግዲህ ኤልስዬ ጠረቅ ጠረቅ እያደረገች ነው። ጠረቅ ጠረቅ መጣች። ለወሬ ለወሬ መጣሁ። አሁን እዚህ ጋር ላይክ ሸር፣ ሰብስክራይብ አድርጉ እያልኩ ነው ቤቱን ጠርጌዋለሁ። በነገራችን ላይ ለእናንተ ለማሳየት ብዬ ነው እንጂ ጠረቅ ጠረቅ አርጌዋለሁ። ጨለማ ነው። አይ ካሜራ ጥራት አይ የካሜራ ጥራት ትላለህ እዚህ ጋር እና አሁን ይኸው እዚህ ጋር ጠረቅ ጠረቅ እያደረግኩ እንደው ለምንድነው አላውቅም። የካሜራ ችግር ይመስላል። እንግዲህ ጨለም ብሏል። ከዚህ ጋር ለጨለሙ ደግሞ ይቅርታ እየጠየቅኩኝ እንግዲህ እዚህ ጋር ጠረቅ ጠረቅ ጠረቅ እያደረግኩኝ ነው ማለት ነው። እንግዲህ ጠረቅ ጠረቅ ጠረቅ ጠረቅ ጠረቅ እያደረግኩኝ ስለሆነ አብራችሁኝ በደንብ ተከታተሉኝ ማለት ነው። ሰብስክራይብ፣ ላይክ፣ ሸር ሰብስክራይብ አድርጎ የወለወለች ነው ኤልሳ ወልወል ወልወል እያደረገች ነው። ያበረታቱ በእውነት አበረታቱ። አራም ነው በደንብ አበረታቱኝ። ስለ እውነት አበረታቱኝ፣ ደስ ይበላኝ። እንግዲህ እዚህ ጋ ጠረቅ ጠረቅ እያደረግኩ ነው። ምን ትላላችሁ እስኪ? ይኸው እየጠራ ጠረቅ ጠረግ እያደረግኩ ነው እያደረኩ ነው። ጠረቅ ጠረቅ ጠረቅ ጠረግ ጠረግ እያደረግኩኝ ነው እንግዲህ አበረታቴ እየጠረገ እየጠረኩ ነው። ነው የዳ ቀረች በእዚያው ኤልሲ ምን አስባ ነው ትላላችሁ? እዚህ ጋር ፋሚሊዎቼ ላይክ እያደረጋችሁ ይኸው እየጠረኩ ነው እንዴት አያችሁት እንዴት አያችሁት? እንግዲህ ያጠራረገ እንዴት አያችሁት? ጠረግ ጠረግ ጠረግ ጠረግ ኤልሲ አትስሪ ስራ ስትሰሪ እኮ ከባድ ነው። ኤልሲ አንቺ እኮ ስራ አትስሪ አትስሪ ኤልሲ ስትሰሪ በጣም በጣም በጣም አሜዚንግ ስለሆንሽ አትርስ አትስሪ ኤልሲ እ ጠረግ ጠረግ ይኸው ፍስፍስ እያደረኩኝ ነው እያፈስኩ ነው። በነገራችን ላይ እያሳየኋችሁ ነው። እዚህ ጋ ደግሞ ጠርጌ ጨርሼ፣ ጠርጌ ጨርሼ እያሳዩችሁ እየዘርኩ ነው። ማሩችዬ ይሄው ይኸው ደግሞ ወደ ክላስ የገባ ወደ ክላስ ገባው ደግሞ ወደ ሴትዮ ክላስ ላይክ ሼር ሰብስክራይብ እያደረጋችሁ ፕሊዝ ማሮች። ይ አዝርቼ ጨርሼ ነው እንግዲህ እያሳዩችሁ ነው። እዚ ጋ ደግሞ እየወለወልኩ ነው። እየወለወልኩ ነው እንድታዩት ብዬ ነው እንጂ እየወለወልኩ ነው። ቤቱን ማለት ነው። እየወለወልኩ ወልወልወልወልወልወልወልወል እያደረኩኝ ነው። እና ማሮች ቤቱን ውስጡ ወለወልኩት ማለት ነው። አሁን ይሄ ከተወለወለ በኋላ እያሳያችሁ ነው። አይው እየወለወልኩ ነው። እዚህ እየወለወልኩ ነው። እንግዲህ አበረታቱኝ። እንግዲህ ወልወል ወልወል አደረኩኝ። እንደዚህ አድርጌ ወለወልኩ። ይሄው እዛ ትልቅ ጣውላ አለ የማይነሳ ከመሬቱ ጋር የተጣበቀ ማለት ነው። ከካሜራ የጥራት ይቅርታ እንግዲህ፣ የማይነሳ ጣውላ ስላለ ነው እንደዚህ አድርጌ የማውለውሎ ማለት ነው። በእርግጥ እያዳረኩት ነው እንጂ አትቤዋለሁ። ሳጥቦ ምናምን ቪዲዮ አልቀረጽኩላችሁም። ለምን? ሴትዬ ካጠገቤ ስለነበረች ማለት ነው። እና እንደዚህ አድርጌ ይኸው እንግዲህ ሸቃሊትዬ ሸቀል ሸቀል እያደረኩ ነው ታቆ ማቤት ታቆ፣ አሁን ምንድን ነው የሚሉት? እስኪ እናንተ በቆ ቤት አሳውቁኝ። ያውዲ ብሎግ ደግሞ ምንድን ነው የሚባለው? አሳውቁኝ ፕሊስ። እስኪ ሸር አድርጉልኝ። እንደዚህ ወገቤን እዩት እንዴት እንደሚቆረጥ ማለት ነው። እና አበረታቱ፣ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ መጣው ደግሞ ከዚህ ጋር መጣሁ መጣሁ መጣሁ ሆይ። ስጋጃ ላስተካክል ነው ወሉ እየጨርሽ ያለው አሁን። ስጋጃ ላነጥፍ ስለሆነ አብረን እናንጠፍ ቤተሰቦች። ሰራመድ እንግዲህ ጨለማ ይሆናል። ዝጋጅ እግሬን መታኝ፣ ከክባዱ የተነሳ እግሬን እንዴት እንደ መታኝ አጠይቁ። በጣም ነው የሚማታው። እግር እንዴት ወገብ እንደሚቆርጥ ስማ። ይልስዬ አይዞሽ ገለቴ አይዞሽ፣ ያጋጥማል። አይዞሽ በጣም ወገብ የሚያምሩ በነገራችን ላይ ዝጋጆ ማለት ነው። የምር እና ላይክ አድርጉኝ ፕሊስ፣ ማሩት። ላይክ አድርጉ፣ የምር ላይክ አድርጉ፣ ላይክ አድርጉ። እስኪ ደስ ይበለኝ። መጣው ደሞ ላሳያችሁንም ላስተካከል ላይ በጣም ጨለማ ነው። እንዴት እንደማደርገው አላውቅም። ብቻ ግን ጨለማ ነው እና አነጠፍኩት፣ አስተካከልኩት ማለት ነው። ይህ አስተካከልኩ። ይሄው እያነጠፍኩ ነው። በጣም ነው የሚካበደው። በነገራችን ላይ ዝጋጀው አያችሁት ምን ያህል እንደሚከብድ በጣም ደከመኝ። ያላችሁ ጣልኩት በቃ እግሬን ግን አሞኛል። በነገራችን ላይ አላንቀሳቀሰኝ ብሎ ነው። አስተካከልኩም ማለት በጣም ከባድ ነው። በነገራችን ላይ በጣም ከባድ ነው ላችሁ አስተካከልኩት፣ እዛ አስተካከልኩት እዛ ሄድኩኝ። ከዛ ጋር ቁጭ አልኩኝ አስተካከልኩት። ከወዲህም አስተካከልኩት እ ከወዲህም አስተካከልኩት። ከዚህ ዘለልኩ አበድኩ። እግሬንም አላንቀሳቅሰኝ ብሎ ነበረ። አይው ፍንጥዝ ፍንጥዝ አቋረቀ ሰይል ሳታይ ቀስ ግዴለሽ ምን ነው በስተርጅና ፍንት ይጣፈን ይጣማለ ጉድ እኮ ነው። ጣውላውን አወረድኩ ማለት ነው። ጣውላውን አወረድኩ አስተካከልኩኝ። እንደዚህ አስተካከልኩ። ጣውላውን ሞላው። በነገራችሁ ላይ ሶፋውን ምናምን ቀድሜ ወሉ ይዟሉ፣ አልቀረጽኩላችሁም እንጂ እንደዚህ አርጊ አስተካከልኩ። እንደዚህ አስተካከል። ኧረ ዘለል ዘለል ታይ ግን ግዴለሽ ምን አይ ይበቃሻል። ግን ደይ ብቻዋን ሴትዮ እሳት ኖር ስትቀር እንዴ ነው የሚያደርጋት? ላይክ ሼር፣ ሰብስክራይብ አድርጉ እያልኩ ነው። ጨረስኩ፣ ላሳያችሁ። ይሄው እንደዚህ አድርጌ ውብና ድንቅ አደረግኩት ማለት ነው። በቃ ይኸው እንደዚህ አድርጌ አሳመርኩት። ከዛ ወደ ሴትዮ የክላስ ደግሞ እንሄዳለን፣ ወስዳችኋለሁ። እንዲህ በሚያምር ሁኔታ አስተካክየዋለሁ ማለት ነው። ከዛ ወደ ሴትዮ የክላስ ደግሞ ወስዳችኋለሁ። እዚህ ደግሞ የሴትዬ ክላስ አለ። እንገባለን። ይኸው ገባን። እዚህ ጋር ደግሞ የተወለወለ ቤት አለ። ዝጋጃ ደግሞ እዚህ ጋር እናነጥፋለን ማለት ነው። ከዛ እንደዚህ አንጥፈን እንደዚህ እናደርግና እናነጥፋለን። ደግሞ ከዛ እንጠፍን፣ በቃ እንጠፍን። እዚህ ጋር ደግሞ እንደምታዩት እዚህ ጋር ደግሞ ነጥፍ ነጥፍ አደረግን። ሴትዮዋ አልጋ ላይ ቁጭ ያልን፣ እዚህ ጋር ደግሞ ልዘል ነው። ኧረ ተይ ግን ኤልሲዬ፣ ግድ የለሽ ግድ የለሽም እያልኩ ነው። እዚህ ጋር እዛ ይሄው እንደዚህ ያኔ ሰላት መስገጃ ነው ምናምን፣ ያኔ እዛው ነው የሚቀመጥ አይነሳም። እንደዚህ አደረኩኝ እላቸዋለሁ እንደዚህ አስተካክዬ ምናምን መጣሁ። ዛ ነጠፍኩ፣ መብራት አጠፋው ምናምን ምናምን። ከዛ እዚህ ጋር ደግሞ መጣው፣ ደግሞ ወደ እኔ ክላስ መጣ። የኔ ክላስ ደግሞ ይሄ ነው። ከዛ እንደዚህ ብዬ ደግሞ መጣው። ከዛ ወደ ምንድነው የሚሄደው? ወደ ኩሽና ይሄዳለ። ወደ ኩሽና የሄድና ደግሞ ከዛ ገባው ከዛ ገብቼ ደግሞ ከዛ ደክሽ ነይ እንደዚህ ገባሁ። ቀይን እንደዚያ አጥቤ ይደርድር ያለው በነገራችን ላይ ቀይ ታጥቧ ላይ ቀይ ስለታጠበ እዛ ደግሞ እንደዚህ አድርጌ ደግሞ ላውንደሪ ኩሽና ገና ያለው በነገራችን ላይ ከዛ እዚህ ጋር ደግሞ መጣለሁ። እንደዚህ ደግሞ ያቦካሁት ለእንጀራ የሚሆን ዱቄትን ሄሉን እያሳያችሁ ነው። እንጀራ እንደዚህ ጋገርኩ ማለት ነው። ከዛ ወደ የት ነው የምንሄደውን? እንጀራ ወደ መጋገሩ እንገባለን። ከዛ እንጀራ ሄው እየጋገረን ነው። አያችሁት? እንዴት ሴትነቴን አያችሁት? ሴትነቴ እንዴት አያችሁት? እንዴት አያችሁት ሴትነቴን እንደዚህ በሚያምር ሁኔታ እንጀራ እየጋገርኩ ነው። እንደዚህ አድርጌ እንጀራዬን ጋግሬያለሁ። እንግዲህ ይሄው ስካሰስ ላሳያችሁ ብዬ ነው። በነገራችን ላይ ማንኪያ ነው መጋገሪያ ማዘ ጨለመ ኧረ ወደዛ ጨለመ። ከዛ እንደዚህ ካሰሳለሁ ማለት ነው። ይሄው ካሰስኩ ስ ካሰስዩ ማንኪያ ነው። ይሄው እንደዚህ ማጥበሻውን ዞር አደረኩ። በይ ልስዬ እኮ ሙያ ሙያ እኮ መሳቅ ብቻ አይደለም። ሙያም አለን ሙያም አለን። እንደዚህ ሙያችን እዚህ ጋር ደግሞ ቲማቲም ከትፌ ነው። በነገራችን ላይ እንደዚህ በሚያምር ሁኔታ በሚያምር ሁኔታ እንጀራዬ እንደዚህ ጋግሬ እንዴት እንደመሳለ እንጀራዬ እንዴት እንደጋገርኩት እስማወልዶ መንፈስ ቅዱስ እንደዚህ ጋግሬ ጨረስኩኝ እንጀራዬን ጋግሬ እንደዚህ በሚያምር ሁኔታ እየበላሁኝ ነው ሳይ ሰጥ እንዴት እንደሚጣፍጥ ብታውቁ የሚያምር በጣም ነው የሚያምረው። ይሄው እንዴት እንደሚያምር እንጀራው ማለት ነው የጋገርኩት እንጀራ እንደዚህ ያምራል ማለት ነው። እንደዚህ በሚያምር ሁኔታ እንጀራ የጋግሬ ያው በመጥበሻ ነው ታውቁታላችሁ። እንደዚህ በሚያምር ሁኔታ የፍርኖ ዱቄት እንጀራ ጋግሬ ያለው በጣም የሚያምር እንጀራ ነው። በነገራችን ላይ በጣም ቆንጆ እንጀራ ነው የጋገርኩት። እንደዚህ ጋግሬ እንግዲህ ረስ ረስ ረስ ረስ ረስ አድርጌ ኤልሲ እንደምታውቂው እንደዚህ ምርምር ምርምር ምርምር ምርምር ምርምር አድርጌ አያችሁት እንደሚ እንዴት እንደሚያምር የሚያምር እንጀራ ነው እኮ የጋገርኩት ስለሆነ በእውነት የሚያምር እንጀራ ነው የጋገርኩት። ስለ የምር ማለት ነው። እኔ ምላስ ብቻ ወይም ደግሞ ሳቅ ብቻ አይደለም። እሺ ሙያም አለኝ፣ ሙያም አለኝ፣ የምር ሙያም አለኝ። አያችሁት? ቲማቲም ሲያምር፣ አያችሁት? ቲማቲም በጣም ስለምወድ ቲማቲም እና ቃሪያ ከተፈየ ነው። በነገራችን ላይ ቲማቲም እና ቃሪያ ከተፍኩና በዚች እንጀራ ደግሞ ልስልስ ያለ ሲያምር እንጀራው፣ እግዚአብሔርን በጣም የሚያምር እንጀራ ነው ያጋገርኩት። የምር ማለት ነው ቆንጆ የሚያምር እንጀራ በጣም የሚያምር ማርያምን ደስ የሚል እንጀራ ነው ያጋገርኩት። ስለ እውነት ማለት ነው በጣም የሚያምር አያችሁት እንዴት እንደሚያምር። እኔ ሳቅና ልፍለፋ ብቻ አይደለም፣ ሙያም አለ ለማለት ያህል ነው። ላይክ አድርጉ። ዱቄቱ ላሳያችሁ። ሙያም አለ። አያችሁት? ይሄ ነው ዱቄቱ። ይሄ ዱቄት ነው ይሄ ነው ዱቄቱ። ምጋግረው ዱቄት ማለት ነው። እንጀራ ምጋገረ አምሼ ምናምን አያችሁት? እንዴት እንደሚያምሩ በጣም የሚያምር እንጀራ ነው ምጋገረው። በነገራችን ላይ ሙያ አለኝ። በጣም የሚያምር እንጀራ እየካሰስክ ማይል ሲየኮ ሙያ አለሽ። በጣም የሚያምር እንጀራ ይህ ስለ እውነት በጣም የሚያምር እንዳለው። ስልክ ደግሞ ያስቆይ ያየኔ ነገር መቼ ነው ሰው መሆኑ? እንዴት እንደሚያምር በነገራችን ላይ በጣም ነው የሚያምረው በእውነት።

እንደሚነቀጠል በእውነት ያቃጥላል። ሞያሽ ሞያሽ ሞያሽ ዘርዘርልሽ ታብላለች። ኤልሲ በጣም የሚያምር እንጀረጋገር ኮ አይገርማችሁም? ይብላኝ ለእናንተ። እንደዚህ አርጋችሁ ሞክሩት ምን በሉት እያላችሁ የምታደርጉን ሰዎች ራሳችሁን እያቻላችሁ፣ እኛም ሙያ አለን አውቀን ትተን ነው እንጂ። በእውነት አይገርማችሁም? በእውነት በጣም የሚያምር የሚያምር ሙያ አለን። አያችሁት እንዴት እንደሚያምር እንጀራው።

በመጥበሽ የተጋገረ እንጀራ ራሱ አይመስል። እንዴት እንደሚያምር ማርያም፣ በጣም ነው የሚያምረው። የት እስኪያዩ ነው። ከዛ ቲማቲም ከተፍኩና ይኸው፣ ቲማቲም በጣም ነው የምወድ። በነገራችን ቲማቲም እና ቃሪያ ከተፍ ከተፍ አድርጌ እንደዚህ በላሁ ማለት ነው። ስለ እውነት አረድሽ፣ ይባረክ። ኤልሲዬ፣ እየበላሽ አይዞሽ፣ እየበላሽ እየበላሽ፣ ኤልሲዬ፣ እየበላሽ በስማው በስማ ብላፊያ ኤልሲ ብላፊያ ብላፊያ ኤልሲ ብላፊያ ብላፊያ። ሲጣፍጥ ዋው! ቲማቲም በጣም ነው የምወድ በነገራችን ላይ በርቱሌ። ለማንኛውም ስለነበረን ቆይታ አመሰግናለሁ። ቻው። ከልብ ከልብ አመሰግናለሁ ስለነበረን ቆይታ ማሮችዬ። ላይክ ሸር፣ ሰብስክራይብ ስለምታደርጉኝ ከልብ